እንገጠ ልጅ እኮ ነው የሸበላው። ከሸበላው ጋር እየተባደርክ ምን እንዳደረግኝ ታውቃለህ? እስኪ ቆይ ማለት ምንድን ነው ያልሽው? ስራ አስገቢ ነኝ እና እኔ መናጀር ነኝ። ስራ የሚፈልግ ሰው ኦንላይን ስራ አድርጎ የሚያደርግ ይችላል። ስራ ማናጀር ነው?

እሺ ወደ ታች ረድ። እኔ ቆንጆ ለባለ ድር ስጫቸው ፈልጊት መቻለች ትቻለች። እንዴት ነህ? ደህና ነህ ወይ? ደረትን በጣም ወድጅዋል። ያንተ ነው ወይ? ተከራይተ ነው? ለጊዜው የሚመለስ ነው ወይ እያልኩ ነው። የሺ ሶስት ዓመት። ምንድን ነው ያልከው? እኔ ድምፅ አይሰማኝም። ምን እያወራክ እንደሆነ ራሱ አላውቅም። ነው ሌላ ነገር ጀምረዋል። በውስጥ ጥሩ ነው።

ነው አንተ አጋቢያቸው እንጂ እንዴ እሷም ሳውዲ እሱም ሳውዲ እኮ ነው። ምን አፈረሳቸው? ልጅ ስላላት እስኪ ዝም በይ እስኪ ዝም በይ ተቀጥሎ ማውራት ብሎክ ያደርጋም ቤቱ። ስልጣንም ኖረሽ አንኖረሽም ዝም በይ። አመዲስ ለምጣ በቤቱ ምን እናመሰግናለን። ከሰላሳ ደቂቃ በኋላ መስፈርት ይጠቀምላል አድካረጉ ሃይማኖታችንና ባህላችንን ጠብቀን እንድታነጋግራቸው ቤቱ ምን ይጋብዝሀል። አሁን እኔ ፍቅር፣ እንዴት ነሽ? ደህና ነሽ? እንዳትለዋት። ምን አየለም የኔ ጣፋጭ አለሽልኝ ነው። ቆንጆ መቅደስ፣ ሰላም ነው? በሰላም ነው ተመጽፊው ነገር ምናምን ፒስ ነው ወይስ አዳም ረታ ነው እ ድምጽ ግን ማን ጋር ነው ይሁን? የሚረብሽ አለ ተቀበላቸው። ካልሆነ ደግሞ ከሰላሳ ደቂቃ በኋላ ተመለስ። ቤታችን ቤት ነው፣ ተመላለስበት። መልካም ምሽት አባ። እሺ ሚሚ፣ እንግዲህ መስፈርትሽን አቅርበን

እኮ ለዛ እኮ ነው ያንቺን እንድታቀርብ እኮ ነው ወደ ወረፋው ያንቺ ስለሆነ ነው ወደ አንቺ የመጣሁት እንጂ ለጉማሌ ድርሽ አይደለም። እንዴ ኦኬ። ብዙ ጊዜው ለምሳሌ ምን ያህል ሴቶችን በብዛት አውጥተካል አንተ? አንዴ ብዙ ጊዜ አልበይ። እኔ ደሞ እንደዛ ነው እንትን ልምድ የለኝም። የመጀመር ቀን ነበር። ስንት ሴቶችን ብዛታቸው? ያው አንዴ ወደ አስር የሚሆን ሴቶች ያውቃሉ። ከአስሮቹ የትኛው ጣፈጠ? አንዲ የመጀመሪያ ማለት የሁለተኛው ማለት ነው። የሁለተኛው ያብል ያመረነም። እሺ ከአንቺ የበለጠ መተው እዚህ ጋር ሲናገሩ ትምህርት ነኝ የሆነው እና ማንም ሰው ቢሆን ይፎቱ ስኬታማ ግን ኢንሻአላህ በእንሻአላህ ነው። ነገ ጧት ያልፋል። ነገ ጧት እኮ እንደዚህ ብናደርግ ማለት ጨለማው ይነጋል እያለ ነው። እኔ ዘንድሮ አዲስ አበባ ስሄድ ወላሂ ነው የምላችሁ። አዲስ አበባ ዘንድሮ ህጄ ማለት ነው፣ እዚህ ኢትዮጵያ ገብቼ እናቴን ሳላያት ነው ወደ አረብ ሀገር የተመለስኩት። ምክንያቱም ዓይንሽን ማየት አልፈልግም ነው ያለችኝ፣ እንደዚህ አለችብኝ። ምክንያት ምንድነው? የልጅሽን ከቤት ስታጭው ሌላ ነገር ትሆንብኛለች፣ ዓይኗን ማየት አልፈልግም፣ እንዳመጣብኝ አፉም አላልኩኝ ነው ያለችኝ። እንግዲህ አዲስ አበባ ደርሼ ዝም ብዬ ተመለስኩኝ። አምስት ዓመት ተለይቻቸው ማለት ነው እና ስለዚህ ያለውን ይሆትሽን ወደፊት ምሪ፣ ያለፈውን ወደኋላ ኋላ ጣዩ። እንሻአላህ አላብዛባችሁ፣ እንደዛ ነው እኔና። ጠንክሪ በርቺ፣ ማሻአላ ብያለሁ። ጥንካሬሽን በጣም አድንቀዋለሁ። ያን እሸም እያስገባኝም ነበረ። ጥንካሬሽን መሻላ ማሻአላ አላህ ይጨምርልሽ ብያለሁ። ይሄን ነው። አመሰግናለሁ ስላዳመጣችሁኝ። አይ ጥርስህን እኮ ጉራማይሌ ብትነቀስ ትመጣለህ ነበር፣ ግን ጉራማይሌ የሚለው በጽሁፍ ብቻ ምንድን ነው ከጉድ ነው የምታወጣቸው? ወይስ ምንድን ነው የምታወጣቸው? ይተፋል እንዴ? አማርኛ ኮኔ ነው የሚባለው። እዚህ ቤት ከመጣሁ ምን ፊት ታወራለ? ከጀርባ ነው እንጂ እያወራ እናወጣቸዋለን ስትል በጣም ቆንጆ ነው። የሰይጣን ትንጥራሽ! አንቺንስ ዘንድሮ። የመቃብር ሰውዬ ጥራሽ ዘንድሮ። ሞጎት እንዴት ነህ?